በጣም ሰላም ውድና የተከበራችሁ የአዜት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝህ ትርፍርፍ ይበልልኝ። እኔጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ነገር መተናል። በጣም ያሳዝናል። እንግዲህ ሀገራችን ላይ ፍትህ የለም ማለት ነው። እንግዲህ መግቢያ ላይ እንደሰማችሁት ወይስ እንዳያችሁት ማለት ነው አንዷለም ጎሳ ከእስር ተፈቷል ማለት ነው። ዛሬ የውም ጉርሻ ፔጅም ዘግቦታል ከታማኝ እንትን ነው ማለት ነው። ለምንድን ነው የተፈታው ካላችሁ አቃቢ ህጉ እንግዲህ ጊዜውን ጨረሰ። ክስ ሳይመሰርት እስካሁን ድረስ ማለት ነው። በዚህ ምክንያት አንዷለም ጎሳ ተጠርጥሮ በተያዘበት በቀነኒ ሕይወት እልፈት ምንም አይነት ወንጀል አልተገኘበትም። ስለዚህ ነጻ ተለቋል ማለት ነው። እንግዲህ ይሄን ይመስላል። በጣም አገራችን ላይ ያለው ነገር በጣም ልብ የሚሰብር እና የሚያሳዝን ነገር ነው ያለው አላቅም ፍትህ ለማን እንደሚባል እንግዲህ ብዙ ነገር ተገኘ ሲባል ሁላችንም ሰምተናል አይተናል ማለት ነው። አደለ እየተባለ የነበረውን ነገር ግን እኔ አላቅም። ይኸው እንደምታዩት ማለት ነው። አሁን ላይ ደግሞ ከእስር ተፈታ። በቀደም ለታ ስንሰማ የነበረው ምንድን ነው አባት እንደተናገሩት እንግዲህ ብዙ መረጃ እንደተገኘ ነው። ግን እንዴት ነው? ምንጣፍ ላይ ደም ተገኘ ተባለ። ሲቀጥል ደግሞ የቤቱ የተበሳው፣ ፊቷ የተደበደበው፣ ብዙ ብዙ ብዙ መረጃዎች ወጡ ተብሎ መጀመሪያ ሲዘገብ ሁላችንም የሰማነው ነው። ሕዝብ የሰማው አገር የሰማው ነው። አባትም ሲያነቡ ነበረ፣ እንዲሁም ላይቭ ላይም ወጥተው ሲናገሩ ነበረ። ግን ያ ሁሉ ነገር አሁን ክሽፍ ሆኖ በመጨረሻ ላይ እንግዲህ ነጻ ነው ተብሎ ዛሬ ከ10 ሰዓት በኋላ እስከ 11 ሰዓት አካባቢ ላይ ተፈቷል ማለት ነው፣ ከእስር እና ወደ ቤቱ ገብቷል። እስኪ ይሄን ምን ትሉታላችሁ? መረጃ አለ፣ መረጃ እንደዚህ ነው እንደዚህ ነው ተብሎ ተወራ፣ ብዙ ነገር ተባለ አይደለ? ብዙ መረጃዎች እንደወጡ ሰማን። አባትም ፍትህ ለልጄ ሲሉ ሰማን። ብዙ ብዙ ነገሮችን መጀመሪያ ላይ አይተናል፣ ሰምተናል። ምን ተገኝቶ ነው አሁን? ሲጀመር ሁላችንም እናውቃለን እንደሚፈታ። ምክንያቱም ካለ ምክንያት አይደለም። መጀመሪያ ሸማግሌ ሁሉ ሲላክ ነበረ። በገንዘብ ሲደራደሩ እንደነበረ ሁላችንም ሰምተናል፣ ሲወራ ነበረ። ካሜራ ላይም ደግሞ መረጃ ተገኝቷል። ከዛ ከተገኘ በኋላ ይህ የተያዘው መረጃ መልሰው ካሜራው የተበላሸ ነው ተባለ። ይሄንንም ሰምተናል። ብዙ ነገሮች ከተሰማ በኋላ ግን ምንም ነገር አልተገኘበትም ነፃ ነው ተብሎ የሚለቀቅበት ነገር እንዴት ታዩታላችሁ? እኛ ነፃ ከሆነ ትክክለኛ ከሆነ ይሁን። ግን ቤተሰብ ምን ይላል? ምን አሉ? እንግዲህ ጉርሻ ባደረገው ቃለመለልስ ጉርሻ ፔጅ እንደተናገረው እንግዲህ አባቷ ጋ ደውሎ የቀነኒ አባት ጋር ባገኘው መረጃ ነው ይዘገበልን። በጣም ያሳዝናል። ጊዜው ስላለቀ ነው የተፈታው። የምኑ ጊዜ? የቀጠሮ ማለት ነው እስካሁን ድረስ ስላልተመሰረተ ምንም አይነት ነገር እሱን ወንጀለኛ የሚያደርግ ነገር አላገኘንም። እንዲህ እንዴት እንዴት ነው ሕጋችን ወዴት ወዴት እየሄደ ነው? ግን ኢትዮጵያን ለቅ እንግዲህ ለማንኛውም ነብሷን ባጸደ ገነት ቤተሰብን ያጽናና። በጣም ያሳዝናል ሀገራችን ላይ እየተደረገ ያለው ነጻ ከሆነ መጀመሪያም ለምን ታደ በገንዘብ ለምን በገንዘብ እንደራደር፣ በሀገር ሽማግሌ እንጨርስ፣ በአባገዳ እንጨርስ ለምን ተባለ? ነጻ ከሆነ በነፃነቱ ለምን አይወጣ? መጀመሪያ ምንም ነገር የለበትም ከተባለ ብቻ የቀነኒ ነፍስ እየጮኸች ነው። በአሁኑ ሰዓት ገንዘብ ያለው ብቻ ነው። ፍትህማ የለም እኮ ፍትህ እንደሌለች እኮ ብዙ ነገሮችን እያየን ነው። በቀነኒ ብቻ ሳይሆን ይኸው በዛሬዋ በአትሌቷም እያየን እኮ ነው። ይኸው ንብረቷን ተዘርፋ ተቀምታ ማለት ነው። ፍትህ በማጣት አስር ቤትና አራት መኪና ተቀምታ ጎዳና ላይ ስትወድቅ እያየነኮ ነው። ህግማ የለም ማለት እንችላለን። ብቻ በጣም ያሳዝናል። ከምሬ ነው ምላችሁ ያማል። ቤተሰብን እግዚአብሔር ያጽና። ሌላ ምንም የምንለው ነገር ስለሌለ ማለት ነው ና በሚያሳዝን ሁኔታ እንግዲህ ይኸው አንዷለም ጎሳ ተፈቷል ማለት ነው። ከባድ ነው። እስከዛሬ ስለምን አሰሩት ነጻ ከሆነ የፎረንሲክ ምርመራ ለህዝብ ይፋ አልተደረገም። ሲጀመር ጋዜጠኞች እንዳይገቡ የተባለው አንድ ሰው የሚዲያ አካል እንዳይዘግብ ተብሎ ሲከለከል እየነበረው እኮ አለም ምክንያት አይደለም። ይሄ መቶ ፐርሰንት መጀመሪያም እናውቃለን እንደሚፈታ እኔ እርግጠኛ ነኝ። ለምንድን ነው ያለው ነገር ሁሉ ድባቡ ሁሉ ተደባብሶ ተደባብሶ ነው ያለፈ እና አሁንም የቀነኒ ነገር እንቆቅልሽ ሆኖ ብናል ማለት ነው። እንግዲህ የእሷን ሞት እንቆቅልሿን እግዚአብሔር ይፍታላት፣ ፈጣሪ ይፍታላት፣ ለቤተሰብ መጽናናትን። ልብ ይሰብራል፣ ቅስም ይሰብራል። የሚታየው የሚሰማው ከሚባለው በላይ ማለት ነው። ሁላችንም አሙናል። ፍትህ ለቀነኒ ስለ ቀነኒ አሙናል። የእውነት ልባችን ቆስሏል። እኛ ለምን ተፈታ አደለም፣ እኔ በራሴ ለምን ተፈታ አደለም። ይፈታ፣ ግን አሟሟቷ ምንድን ነው? ለምን ለህብረተሰቡ ይፋ አይደረግም? የእሷ አሟሟት ምንድን ነው? ምንነቱ ለምን አይገለጥም? ለምን ምንነቱ አይታወቅም? ይሄን ብቻ ነው የምንፈልገው። አሁን እንግዲህ የተሰጠውን ቀጠሮ ተጠቅሞ አቃቢ ህጉ ክስ ስላልመሰረተበት የጊዜ ቀጠሮ ስላለቀ በነጻ ለቀነዋል የሚል ነው ይሄ ማለት ምንም አይነት ወንጀል እሱ ላይ አላገኘንም። ምንም አይነት አንዷለም በቀነኒ ላይ ያሳረፈው ነገር ምንም አይነት አሻራ አልተገኘም። ታዲያ ደሙ ኬት መጣ? ፊቷ የበለዘው ከቤት መጣ? ወንድሟ ፊትለፊት የተተኮሰው እቤት ኬት መጣ? እረ ወገን ጉድ በል ጎንደር! ያአሁኑ ግን ይባስ። ይሄ ሁሉ ነገር ሲኖር ምንም አይነት ነገር የለም ነጻ ነው ተብሎ የሚለቀቅ ሰው እኔ አላቅም፣ ሰምቼም አላቅም። ብቻ የተለያየ መረጃ አለ፣ እነዛ መረጃ ውሸት ናቸው እየተባለ የተደረገ ነገር አለ የለም እየተባለ ካሜራ ላይ የተገኘ አለ። እንደዛ ደረጃ ሲታጠብ ይሄ ራሱ እኮ ደረጃ ማጠቡ ራሱ እኮ አንድ ምስክር ነው። አትገቡም ተብሎ እህትና እናት አትገቡም ተብሎ ደረጃ ሲታጠብ አስክሬን እንዳታዩ ተብሎ ሲከለከል እንዴ! ስንትና ስንት ነገር መረጃዎች ገፈተርኳት እንጂ አልገደልኳትም የሚለው ብቻ እሱ ብቻስ? በቂ አይደለ እንዴ? ለምንስ ገፈተራት? ምክንያቷ ይነገረን። አሁን ቀነኒ በምን ሞተች የሚለው ምክንያቷ እንዲነገረን እንፈልጋለን ማወቅ እንፈልጋለን። የኢትዮጵያ ሕዝብ በሙሉ ስለ ቀነኒ ያሟሟት ማወቅ ይፈልጋል። አንዷለም ይፈታ፣ ችግር የለውም ንጹህ ከሆነ ፈጣሪም ከሱ ጋር ነው የሚሆነው። ንጽህነቱን ያዝ፣ ግን እሷ ግን በምንድን ነው የሞተችው እኔ አልዋጥም ያለኝ ገፈተርኳት እንጂ አልገደልኳት የሚለው ቃል፣ እስኪ ያስቡት። ይሄ ብቻ በቂ መረጃ አይሆንም። በዛን ሰዓት ደረጃው ደም እየታጠበ ሲደረሰበት፣ ይሄ መረጃ አይሆንም። ሕይወቷ ካለፈ ከስንት ከስንት ሰዓት በኋላ ነው ለቤተሰብ የተደወለ? ይሄ መረጃ አይሆንም። ብቻ ፍትሕ ለቀነኒ እያንዳንዳችን ድምጽ መሆን አለብን። ስለ ቀነኔ ግዴታችን ነው ሁላችንም፣ እና በጣም አሙናል። ፍትህ ለቀነኒ ፍትህ ለቀነኒ እንላለን። ነገ ደግሞ አጠናቅሬ የላችሁ ዤላችሁ እመጣለሁ አዳዲስ ነገሮችን። እስኪ ለማንኛውም ሀሳብ ስጡ። እኔ አሙኛል አልተዋጠልኝም የምር በጣም